እግዚአብሔር ለክርስቶስ የባህሪ አባቱ ነው። ለሰውነቱ የባህሪ አባት ነው እግዚአብሔር አይደለም። ለማንነቱ ኦኬ። ስለዚህ እግዚአብሔር ልጁ ያልሆነ ክርስቶስ አለ ማለት ነው። አዎ፣ በስጋ ኦኬ። ስለዚህ እግዚአብሔር ተመልከቱ፣ እንግዲህ እግዚአብሔር ልጁ የሆነ ክርስቶስ አለ፣ ልጁ ያልሆነ ክርስቶስ አለ። ሲጀመር ክርስቶስ እራሱ ሁለት ነው ማለት ነው ከገባህ፣ ከገባ በነ ዶክትሪን ውስጥ ትገባለህ፣ ካልገባህ ደግሞ በግድ ይግባህ ብዬ ጃዬ ኖ ኖ የአንቺ የምመሰለ ሽማ የአንቺን የምናምነው ማንነት ከሌለው ነው። አሁን የአንቺ የምንግባበው ማለት ነው። ግን አንቺ አሁን እስኪ አስቡት ኢየሱስ ክርስቶስ የሚባል የእግዚአብሔር ልጅ የሚባል አለ። ኢየሱስ ክርስቶስ የሚባል ደግሞ የእግዚአብሔር ልጅ ያልሆነ አለ። ከዛ እነዚህ ሁለት የእግዚአብሔር ልጅ የሆነውና ያልሆነው በአንድ ላይ ሆኖ ኢየሱስ ክርስቶስ ይሉታል። እና እንዴት ነው? ብቻ እስኪ ይሁን እሺ። ሰው ለምን ይህንን አመንክ አይባልም። ሰው ለምን አመንክ ብቻ ሳይሆን እግዚአብሔር ለምን ይህንን ሆነ አይባልም። እግዚአብሔር ሁሉንም መሆን ይችላል እንዴ? መስኪዬ፣ ሉዓላዊ አይደል? እርግጠኛ ነሽ? ሁሉንም መሆን ይችላል? አዎ። ኦኬ እግዚአብሔር እንትን እንደ ራሱ አይነት ፈጣሪ ፈጥሮ ላዩ ላይ እሱን ማምለክ ይችላል ላድርግ ካለ ይችላል። ለእግዚአብሔር ምን የሚሳነው ነገር አለ ይላል እኮ ኢቭን በሰው እንኳን አእምሮ የማይቻለው ነገር ለእግዚአብሔር ይቻለዋል ይላል ይን መጽሐፍ። ኦኬ፣ ምናልባት እግዚአብሔር ፈጣሪነቱንስ መተው ይችላል? ልተው ካለ ይችላለሁ። ኦኬ፣ ደስ እንዳለሽ። እሺ፣ አሁን ወደ ቅድሙ ርዕስ እንግባ። ችግር የለውም እዚህ ላይ ናሊላይ አዙ ቢላሂ ምት ሸጣን ረጂ ድዋ እን አላህ እንዳያገዘኝ ነው ሽድዋ ላርግ ብዬ ነው መስኪ እንዳይከፋሽ ፊልጵስዩስ ላይ ስላለ ነው እሺ እሱ ላይ ደግሞ ብናወራ ተወው ያስረዳሃል እኮ ምኑን ነው የተወው አምላክነቱን የት ነው የተወው በቀድሞ ስፍራ አክብረው ባለው ስፍራ የቀድሞ ስፍራ ባለበት ስፍራ ማለት ነው አምላክነቱን እዛ አስቀምጦት መቶ ነው አለን ለዛ ነው ምትረጁ አለን አለን መጽሐፉ አለን። አምላክነቱን እንደ ጃኬት አውልቆት የሆነ ቦታ አስቀምጦት መጣ ማለት ነው። ይችላል፣ እግዚአብሔር አደል እሱ። በቃ ይመቸው። እሺ ካልሽ መቼስ ከአንቺ ከመጣ እሺ። መስጊ ግን እኔ እንዴት እሺ መስጊ እንደ አላ ሂደውን ይስጥሽ ነው ምለው፣ ሌላ ምንም አልልም። እሺ ለዛ ኮ ነው እግዚአብሔርን በሰው አይምሮ መመርበር ስለማይቻል ይህን መርምረው እኮ አይደለም። ለምን እንዲሆን ለምን እንደዚህ ሆንክ ምንለው አይደለም። ገባት እኛ ምን ተመዝዘው አይደለም። በቃ እግዚአብሔር አሁን ምን ቆይቴው ለመሆን አይስፋ ችግር የለውም። ወደ ቅድሙ ሀሳብ እንምጣ። ኢየሱስ ክርስቶስ አንቺ ለኃጢአት ይሞቷል ብለሻል እና ለየትኛው ኃጢአትሽ ነው የሞተው? ሲቀጥል ደግሞ አሁን ክርስቶስ ከተሰቀለ በኋላ የምህረት ዘመን ላይ ነው ያለነው አደለም? እስኪዬ አዎ። ኦኬ ስለዚህ ሰዎች አሁን በእርግማን ውስጥ ናቸው ወይስ በእርግማን ውስጥ አይደሉም ቅድም ስጀምርልህ ኃጢአትንና ድነትን እንድትለይልኝ እያሳሰብኩ ነበረ እሱን ተረድቼዋለሁ መስኪ ኃጢአትና ድነት በጣም ሰፊ ልዩነት ነው ያላቸው ሰፊም ትርጉም ነው ያለው በጣም በጣም ልክ ነሽ እኔ አሁን የጠየኩሽ የሰው ልጆች ስቲል ነው እርግማን ውስጥ ነው ያሉት ወይስ አሁን ዛሬ ማለት ነው የሰው ልጆች እርግማን ውስጥ ነው ያሉት እንደ በክርስቶስ ኢየሱስ የተወገደልን እኮ ምንድን ነው ኦኬ አሁን ለምሳሌ አንቺ እርግማን ውስጥ ነው ያለሽው አረ እኔ ከእርግማን ነፃ ነኝ ክብር ለእሱ እሺ አንቺ አሁን የወር አበባ ታያለሽ መስክዬ አዎ እኮ ታዲያ እርግማን ውስጥ ጥንሻ እስካሁን ድረስ በሕይዋን ምክንያት አደለ የወር አበባ እርግማን አደለ የሆነብሽ ይሄ ከድነት ጋር ይገናኛል እንዴ እንዴ እርግማን ስለ እርግማን እኮ ነው እያወራን ያለ ነው መስኪዬ በሕይዋን ምክንያት የደረሰብሽ እርግማን አደለ ስለዚህ እንዴት ነው አንቺ በድካም ውስጥ ይሄ እኮ ከደህንነት ጋር እኮ አያገናኝ፣ ከመግባት ከመውጣት ጋር ነው። ስለ እርግማን ነው እያወራን ያለ ነው፣ ስለ እርግማን፣ እርግማን በሔዋን ምክንያት ስለደረሰብሽ እርግማን። አዎ እኮ እሱኑ እርግማን ኢየሱስ ክርስቶስ አስቀርቶልሻል ወይስ አሁንም እርግማን ውስጥ ነሽ? ካልከው እርግማን ካልከው፣ አዎ እኮ ታዲያ ኢየሱስ ክርስቶስ እርግማንሽን አላስቀረልሽም ማለት ነው። ይሄ ሴትነት ኔቸር ነው፣ አሁንን የማየው ኔቸር ነው ወይስ እርግማን ኔቸር ነው? ኦኬ፣ ስለዚህ መጽሐፍ ቅዱስ እየዋሸ ነው እርግማን ሲለን? አዎ። ኦኬ፣ መጽሐፍ ቅዱስ እየዋሸን ነው። መጽሐፍ ቅዱስ ይዋሻል እንዴ? የእውነት መጽሐፍ ብለን ነው እኮ እኛ የምንቀበለው። ቀልሽኛ አይደለም። መጽሐፍ ቅዱስ ይዋሻል መስኪዬ? የምንቀበለው አንድ መጽሐፍ ቅዱስ ነው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 ልክ ናቸው። ጽድቅ ነው። ልክ ናቸው ሀጢያትና ይመነዱበታል ማለት ነው። ይኸውልህ አንደኛ ነገር ልንገርህ፣ የጽድቅ ማለት በክርስቶስ ኢየሱስ በማመን ብቻ በስራ የምታመጣው ነገር አይደለም ክርስቶስ ኢየሱስን በማመን ነው የምታመጣው። አዋርያም ምዕራፍ ምዕራፍ ሦስት ላይ ገብተህ እኮ ስለዚህ እግዚአብሔር እነሱ ይማ አይደለም ኢየሱስ ክርስቶስን እነሱ በመስቀላቸው በመስቀላቸው ብቻ ማለት ነው ከእግዚአብሔር ቅጣት ነው የሚያገኙት። አይልማ መጻፍሁ እስቲል ተስፋ አላቸውተስፋ አላቸው የላቸው መስክዬ ተስፋ አላቸው ወይስ የላቸውም? አይደለም ጥያቄ እኔ እንደ በደል እንኳን ቢቆጠርባቸው ይውልቅ ስማኝ፣ እንደ በደል እናንተ ይላቸዋል ጴጥሮስ በአባቶቻችሁ ምክንያት ስታችሁ ጲላጦስ ሊለቀው ያለውን ኢየሱስ ክርስቶስን በርባን እንፍታለን ብላችሁ ሰቀላችሁት። አሁን ግን ተስፋ አላችሁ ይላቸዋል። ምን ማለት ስይ ተስፋላቸው የላችሁም። አልጠየኩሽም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 አልተጻፉ እንዴ ነብሰ ገዳይኖ ቀድም እኮ ህግ መጽሐፍ ላይ ስናነብ ያው ሰውን የገደለ ሰው ነብሰ ገዳይ ይቀጡበታል ማለት ነው ይቀጡበታል ማለት ነው ግን ነው ምልክ ግን በክርስቶስ ኢየሱስ ዘዳግም በማመን ጴጥሮስ በነገራቸው እናንተ አሁን ብታምኑት ይላቸዋል እሱ ይድናሉ ችግር የለውም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 ኦኬ ማቴዎስ ወንጌል ላይ እናንተ የዳቢሎስን ሀሳብ የምትፈጽሙ ስለሆነ ልትገሉኝ ትፈልጋላችሁ ይላል። ማቴዎስ ወንጌል ምዕራፍ ስምንት ላይ ቲንክ ላውጣልሽ። ቆይ ዘፍጥረት ሦስት አስራ አምስት ላይ ጀምር እኮ የኔ መረጃ ላምጣና አንቺ የራስሽን መረጃ እኮ አንቺ የራስሽን መረጃ ታቀርቢያለሻ ያለሽ መስኪ ሁል ጊዜ እኔን ትጫኝኛለሽ ባለፈውም እንደዚህ ከጓደኛሽ ጎንሽ ታቅምጃ በጣም ይቅርታ አውርተን አናውቅም ስቀልድ ነው ስቀልድ ነው አንቺ ደግሞ ታመሪያለሽ ያለሽን እሺ ማቴስ ንጌል እንትን ነው ምመሰልሽ እዚህ ጋር ለመጎነታተል ምናምን ሳይሆን ለመማማር ስለሆነ አንዳንድ ይፈታያለን ምናምን ነገር ነው የምናወራው እና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 በሚገርም ሁኔታ ማለት ነው ነው እና ሲዝም ብለን ሁለት ባህሪ ማለት። በነገራችን ላይ ሪከርድ አንድ አይደለም አንድ ሺህ ቢለቀቅ ሁኬርስን ሺ ኖ እንዲለቀቅ አይደለም። የትኛውንም ቤተ እምነት ወኪዬ ያልመጣው እኔ መስኪን ኖ ኖ እኔ እንዲለቀቅ አይደለም መስኪ፣ እኔ ያልኩሽ መሰለሽ፣ የመለሻቸውን መልሶች ቁጭ ብለሽ ብትሰሚያቸው እንዴት ነው ይሄ ነገር ስቲሊየው ብዬ ብለሽ እንድታዩ ነው እንጂ ወላሂ ዛሬ ሪከርድ ነው የበጣጠሱ፣ መስኪዬ እኔ አንቺን ጀጅ ለማድረግ አይደለም። ለአንቺ ካልሆነ ለብኝ በዚህ ብቻይን እና ብቻይ የቆምኩ ሰው ነኝ። ችግር የለ፣ ነይ ከኛ ጋር ብቻሽን አትቆሚ። የሀቢብቲ ብቻሽን ለምን ትቆሚያለሽ? ያለሽ በዚህ በከፋ ዘመን ብርዱን እንደምታውቂው ነው፣ ንፋሱ እንደገና ሃንግ እንደምታውቂው ነው። እና ለምን ብቻሽን? እና እሺ እንትን እንበል ወደ ጌታ ቃል እንመለስ። እሺ፣ ጸጋው የበዛላችሁ ታብታብ አርጉ። ዛሬ ኢንሻላ የዲቭን ቤት አንድ ሚሊዮን ታብታብ አስገብተን ነው የምንጦ እሺ አንድ ሚሊዮን እና ታብታብ አድርጉ ይሻል፣ እሺ። የዮሐንስ ወንጌል ምዕራፍ ስምንት ከቁጥር 34 ጀምሮ እናነባለን። ኢየሱስም መልሶ እንዲህ ሲል እውነት እውነት እላችኋለሁ፣ ኃጢአትን የሚያደርጉ ሁሉ ኃጢአት ባሪያ ነው። ባሪያውም ለዘላለም በቤቱ አይኖርም፣ ልጁም ለዘላለም ይኖራል አለ። እንግዲህ ልጁ አርነት እንግዲህ ልጁ አርነትን ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር መሆናችሁንስ አውቃለሁ፣ ነገር ግን ቃሌ በእናንተ አይኖርምና ልትገሉኝ ትፈልጋላችሁ አላችሁ። እኔ በአባቴ ዘንድ ያየሁትን እነግራችኋለሁ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ አለ እግዚአብሔር ክርስቶስ እዚህ ጋር በአባቴ ዘንድ ያየሁትን እነግራችኋለሁ ያለው አባቴ ያለው ማንን ነው አንተ መልስልኛ በገባክ አንተ አስረዳ አብን ነው እያለ ያለው ያስማማናል አዎ እያልክ ነው እሺ እያልክ ነው ሲሆን እነስማ እየተስማማ እንውረድ ወይስ ጀነራሊ ለአንብበውና አንድ ላይ እንረዳው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

በነፍሰ ገዳይነታቸው በኃጢአታቸው። ስለዚህ ዲያብሎስ እና የእግዚአብሔርን ፍቃድም አለመቀበላቸው። ስለዚህ እነዚህ ሰዎች ከዳቢሎስ የዳቢሎስ ልጆች ስለሆኑ ኢየሱስን ሊገሉት ይፈልጋሉ፣ አይደለ? የእግዚአብሔር ልጆች ወይ የአብርሃም ልጆች ቢሆኑ ኖሮ ክርስቶስን ሊገሉት ይፈልጉ ነበር ወይስ አይፈልጉም ነበር? እንዴ አብርሃም ልጆች ከሆነው ክርስቶስን ያልገደሉታሉ። አይ እነዚህ ነው የጠየኩሽ መስኪን ስለዚህ የአብርሃም ልጆች ቢሆኑ አይገሉትም ነበረ ማለት ነው ወይ? የእግዚአብሔር ልጆች ቢሆኑ። አንተ እየፈታሁ ነው መጽሐፍ ቅዱስን እሺ። እኮ መስኪየው ፍችልኝ። እኔ አሁን መን ቅድማውን ቃል በቃል ስጠይቅሽ ስለባህሪያቸው ያወራው ኢየሱስ ክርስቶስን የባህሪ ልጁ ነው ስንል፣ ስለ ባህሪያቸው ስለ ክፋታቸው ነው። አባታቸው ነው የሚያወራቸው እኮ። ስለዚህ የኢየሱስ ክርስቶስ መሰቀልን ዳቢሎስ ይፈልገዋል ወይስ አይፈልገውም? የኢየሱስን መሰቀል ዳቢሎስ የሚፈልገው ይመስላል። ይሄ ሊገሉ ይፈልጓል አል እሱ ሊገሉ እኮ ባህርያቸው፣ ክፉ ባህርያቸው፣ ስለ ክፉ ባህርያቸው ነው የሚወራ። ክፋቱ አንጻር ነው ዳቢሎስ እንዲሞት ይፈልጋል፣ እነሱም እንዲሞት ሊገሉት ይፈልጋል። በቃ የዳቢሎስን ሀሳብ ነው የሚፈጽሙት። ይኸው መጽሐፍ ቅዱስ ነው የሚናገረው። ስለዚህ የክርስቶስ ለፍጥረት ሶስት አስራ አምስትን አንብበው ያልኩህ ስለ ሴቲቱ ዘር የተናገረው ለዳቢሎስ የተናገረውን ምዕራፍ እዛ ቦታ ላይ እንድታገኝ ነው የተጋ ቃል አለ አንብ እሺ የተገባ የተስፋ ቃል አለ። እርሱ ደግሞ ይቀጠቅጠሃል፣ አንተም ሸኮናውን ትረግጦ ተንትንትለዋለህ የሚለው ቃል እዛ ቦታ ላይ ነው ያለው። ይህንን የተስፋ ቃል በደንብ ነው የሚያውቀው። ለምሳሌ የአስቆሮሱ ይሁዳ ይሁዳ አይደለም። አይደለ እጁን በውጭቱ በዘረጋ ጊዜ መንፈሱ ነው አይደለ በአስቆሮሱ ይሁዳ ውስጥ ገባ የሚለው አዲስ ኪዳን። ያው እንግዲህ መጽሐፍ ስንወያይ ብሉ ኪዳን ላይ ብቻ አንሄድም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 ድነት እንዳለ ያውቃል። በዛ ውስጥ ዳቢሎስ እኮ እንዲሞት ይፈልጋል ወይስ አይፈልግም? የዘፍጥረት ሦስት አስራ አምስት የትም የተስፋ ቃል እንደሚፈጸም በደንብ ነው የሚያውቀው እኮ። ስለዚህ ዳቢሎስ እንዲሞት ይፈልጋል አይፈልግም? ኢየሱስን መጽሐፋችን፣ ዳቢሎስ እንዲሞት ይፈልጋል የሚል አልተጻፈልንም፣ ግን በባህሪ ሰዎችን እንዳዘጋጀው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 አንቺ ደግሞ እኔ ላይ ትጨክኛለሽ። ይሄ ሶስተኛ ጊዜሽ ባለፈውም ከሳመን በፊት እንዳያረግሽኝ። እሺ፣ ለአንበበልሽ ችግር የለውም። ኦሪት ዘፍጥረት ስንት ላይ ያልሽ? ሶስት አስራ አምስት፣ ኦሪት ዘፍጥረት ሶስት አስራ አምስት። እሺ፣ ቆይ አታርዘበሽ፣ እንቅልፌም እየመጣ ነው። አንቺ እንደዚህ አይነት መርፌ እየተወጋሽ እንቅልፍንት ያለሽ እንደ ምን አይነት ሰው ነገ ቻቻለብኝ እኔ ሄደሽ እንዳትከራከሪያቸው ስለዚህ፣ ያው ይቀርብሽ ነው ይሻለው እ በእናንተና በሴቲቱ መካከል፣ በዘርና በዘሯ መካከል ጥላትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮኖን ትቀጠቅጣል አለ። ለሴቲቱም አለ በጸነሽ ጊዜ ጭንቅሽና ስለዚህ፣ አየህ እሱ ራስን ይቀጠቅጣል። አንተም ምን ታደርጋለህ አለው። አናቱን ትቀጠቅጣለን ያሉ እያነበብኮ ነበርኩ ሸኮናውን ትቀጠቅጣለን ያለዋል አይደል እባቡ ሸኮናውን ይቀጠቅጠዋል ሰውዬው ደግሞ ትንቢት አስፈጻሚዎች አሉ ማለት ነው እኮ አይ እኔ አሁን ሸኮናውን የሚቀጠቅጣለ ድርሻ አለው እያልኩ ነው በክርስቶስ ኢየሱስ እኔ አሁን መስትዬ የምመሰለሽማ በጣም ፕራውድሊ ደስ የሚለው ነገር በጣም ቆንጆ አማርኛ ነው የምታወሪው እኔም ጥሩ አማርኛ ነው የማወራው ብዬሽ ተስፋ ምናልባት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 በቃ እሺ፣ መስክዬ እንቅልፍሽ መጥቷል መሰለኝ። ራሱ እስልምና ላይ ጥያቄ ካለሽ ጠየቂ። እስልምና ላይ ጥያቄ ካለሽ መስክዬ፣ መልካም አዳር በሰላም ብትይን የሚሻልሽ።